ሰላም ዛሬም በአዲስ ቪዲዮ መጥቻለኝ። ቪዲዮን እስከ መጨረሻ አዩት። ሰላም ቤተሰቦቼ እንዴት ናችሁ? አላችሁ ከኔ ጋር ሁሉ ሰላም። እንግዲህ ወደ ስራው እንዲዳይ፣ ፋሚሊ እዚጋውን ልሰራው ያሰብኩት ዲዛይን ምንድን ነው? የአበባውን ነው የአበባ የጽጌሬዳው ነው አሰራር ነው ማሳያችሁ ማለት ነው። እስከምፈልጉት አክል ሰንሰለት መሰራት ትችላላችሁ ሰንሰለቱን ከሰራችሁ በኋላ ደግሞ አጠላለፉን ታዩታላችሁ ማለት ነው መቶ ሀያም ሰማንያ አንድም እናንተ የምትፈልጉትን ያክል እንደ ሰንሰለቱ ብዛት ነው ሰንሰለቱ ብዛት በጣም ብዙ ከሆነ ትልቅ አበባ ይወጣዋል ትንሽም ከሆነ እንደዛው ማለት ነው አሁን ዝጋኔ ወደ ስራ ይገብቻለሁ ማለት ነው ጋይስ ሰንሰለቱን ከሰራው በኋላ ወደ ኋላ ስመለስ ስድስት ሰንሰለት አልፍና አንድ ዮሽ ወጋ አለው ማለት ነው። መጀመሪያው ላይ አሁን አንዳንድ ዮሽን ወጋ፣ በመሀል ስንት እግሮሽ እናልፋለን፣ ስንት ሰንሰለት እናልፋለን ማለት ነው። ሁለት ሰንሰለት እናልፋለን። ያው እያያችሁት ነው። ሰንሰለት ሳልሰራ ሶስት ሰንሰለት ስሩ። ሶስት ስታልፉ ሶስት ሰንሰለት መስራት አለባችሁ። ይሄው ሶስት ሰንሰለት እዚህ ሰርቼ አንድ ሁለት አልፍ እና ሶስተኛው ላይ ጀምራለሁ ማለት ነው። ሰራለሁ አንድ ክሮሽ እዚህ ጋር ሶስት ሰንሰለት ስሩ። አሁን ተመልሼ ይመጥቻለሁ ማለት ነው። እናንተ ለማሳየኑ ቪዲዮ እንዲፈጥንልኝ ማለት ነው ረጅም ስለሚሆን። አሁን እዚህ ጋር ስንመለስ ደግሞ ሶስት ሰንሰለት እንሰራ እና እዚህ ውስጥ ስንት እንወካለን ማለት ነው። ስንት ክሮሽ እንሰራለን? ሰባትም ስድስትም አስርም እናንተ እንደምትፈልጉት በምትፈልጉት በሰፋፊው በትንሹ፣ ያኔ እንደ እናንተ ፍላጎት ነው። እየጨምራችሁ ስትሄዱ ሀዋው እየበዛ ይሄድላችኋል፣ በሰፊ ይሆነዋል እናንተ ፍላጎት ነው። ያሁን እዚህ ጋር ይሄንን ያደረኩት ስድስት ነው። ሰባትም በስድስትም መስራት ይቻላል። ከዛ ከሰራችሁ በኋላ ነጠላ ኪሮሽ አንድ ትሰሩና እዛ ደግማችሁ ደግሞ እንደዚህ ጥብቅ አድርጋችሁ ቶክ ተሰራችሁ በኋላ ሶስት ሰንሰለ ትሰራላችሁ አሁንም እዛ ውስጥ ስድስት ትሰራላችሁ ማለት ነው ስድስት ኪሮሽ እዚህ ከጠለፉም በኋላ አሁን እዚህ ጋር እንደዚህ ከሰራው በኋላ ሁለተኛው ላይ ምን አረጋለሁ ማለት ነው? አንድ ጥብቅ አርጌ ሰራለሁ ማለት ነው። ይኸው እዚህ ጋር እየቆጠርኩ ነው። የሆነ ስጋ ሲጨምጨርሽ ሁላ ይበደምብ አሁን እንደዚህ ከሰራሁ በኋላ እንግዲህ የጀምሮ ይወት እና እንደዚህ ነው፣ በጣም ነው የሚያምረው። ለማንኛውም ሁላችሁ ሞክሩ፣ ቀላል ነው። በጣም ከሚገርማችሁ ነገር ግን በብዙ አይነት ይሰራሉ። እነዚህ አሁን ቀለል ባለው ነው። በሁለተኛው ደግሞ ሌላ አሳያቸዋለሁ ማለት ነው። ይ እዚያ ለገ ጥብቅ ካደረግን በኋላ ምን እንሰራለን ስድስት ጊዜ እንወጋለን ማለት ነው። አንድ ቦታ ስድስት ጊዜ እንወጋና ከዛ መጨረሻው ላይ ደግሞ ጥብቅ ብሎ አቦ ያቦ እንትን ቅርጽ እንድትወጣለን ጥብቅ አድርጋ ነው የምንሰራው። አንጠልፍም ይሁ ሳን ጠልፍ አይታችኋል። ይኸው እንደ ሳን ጠልፍ ነው የምንሰራው። ከዛ አሁኑ ሁለተኛው ላይ እንጠልፍና እንደዚህ እንሰራለን ማለት ነው አንድ ሁለት እያያችሁ ነው። ሁለተኛውም ላይ እንጠልፋለን መሀል ብቻ ነው አንድ

አሁን እነዚህን ከሰራን በኋላ ደግሞ አሁን ምንድን ነው የምሰራው፣ ሌላ ነው የምንሰራው። እንደ ቅድሙ አይደለም የምንሰራው። ሶስት ሰንሰለት እንሰራና ጥብቅ ካረግን በኋላ ሶስት ሰንሰለት እንሰራለን። ከዛ አንድ ዩሽ፣ ከዛ ሁለት ኪሮሹ ላይ ሁለት ጊዜ እንጠልፋለን። እዩ፣ አንድ ሁለት ሶስት እንሰራና ቅርጽ እንድትወጣለን ማለት ነው። የአበባ ቅርጽ፣ የመጨረሻ የማቀፊያው አበባ ቅርጽ እንድትወጣለን። እንደዚህ ኪሮሽ እንሰራለን። ሰንሰረት እዩ ኪሮሻችን ላይ ሁለት እንጠልፋለን። ከዛ እንሰራለን ማለት ነው። እዩ አንድ ሁለት ሶስት ጊዜ እንጠልፍና በአራተኛው አንድ ላይ እናወጣለን ማለት ነው። እዩ ኪሮሹ ላይ ሁለት እጠልፋላችሁ ከዛም አንዴ ታወጣላችሁ። መጨረሻ ላይ ሶስት ሰንሰለት ወቅታችሁ ሰርታችሁ እዚህ ጋር እንደዚህ ጠልፋላችሁ። ያሁን የመጨረሻው አበባ የሚሰራውን ያ ቅድም እያሁና ያሁኑ ይለያያል። አበባን ለማስፋት ምን ማድረግ አለብን? እንግዲህ ያው እያለቀ ነው እና በጣም ነው ደስ የሚለው፣ ያምር። እንዴት አባቱ እንደሚያምር አብዛው በሌላ ከዳል ቢሆን ደግሞ የበለጠ በደንብ ይታያል። ነጭ ክር ስለሆነ ፍዝዝ ያለ ነው። ብዙም አይታይም። እንደምትወዱት ተስፋ አለኝ። ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ ጋይስ። ሁላችሁ ማበረታት አበረታቱኝ። እናንተ ስታበረታቱኝ እኔ የበለጠ ከዚህ የበለጠ እንድሰራ ያደርገኛል ማለት ነው። ይህ አበባን አሁን ጨረስኩኝ። እንዴት እንደምትጠቀልሏት እዩት። ከተጠቀልለች በኋላ ያ ቀድሚየ ያበዛውት አበባ እነዚህ አሁን እንደዚህ እና በጣም ቀላል ነው። ስሩ ምርጦች። ይሄ ውዶች፣ ይሄ ቀለል ባለው ነው። በቀጣይ ደግሞ በሌላ ዲዛይን አሳያችኋለሁ ማለት ነው። የትኛው ሰዓት የማይፈጅብንም ጊዜ የማይወስድብንም በቃ በአጭር ጊዜ ውስጥ መስራት የምንችላት ናት፣ ማለት ለማለማመጃ የሚትሆንች ናት። ከዛ ደግሞ በቀጣይ ደግሞ አሳያችኋለሁ። እንዲህ ጋርጋችሁ ፍክት ያለው ጽግር እንደምትሰሩት እንደምትሰሩ አሳያችሁ። ያላጠቃለሉ ና ይወደንቡ አርጓት የመጀመሪያዋን ማለት ነው አበባ እንድትመጣላችሁ እንድትስተቀልሉት በጣም ነው የሚያምረው። ላቸዋለሁ ወደቴ እንደምትወዱት ተስፋ አለኝ። እንግዲህ ጭጌሬ ደፋ ሲያምራችሁ፣ ያው ወደዚህ ወደ ምንቴ ቻናል ጎራበሉ በነጻ ማለት ነው ምንም አልፈልግም እኔ ከናንተ። በነጻ ብቻ እናንተ ቪዲዮን ይሄዱኝ ሼር አድርጉልኝ። ሁሌ አዳዲስ ነገር ለእናንተ ይችላልችሁ እመጣለሁ የምርጦች ሁላችንም ወዳቸዋለሁ፣ አከብራቸዋለሁ። በያላችሁበት ሰላም፣ ጤና፣ ፍቅርን ያብዛልን። ለምትሰጡ ለምታበረታትኝ ለምትሰጥኛ አስተያየት እጅ ከልብ ነው ማመሰግነው። የምር ኑሩልኝ። በያላችሁበት እንግዲህ አበዋልቆ ተሰርቶ ዩት ዲተባዋት እንደሚያምር ደስ አይለው እና በጣም ነው ደስ የሚለው ወዳቸ ታያላችሁ እርግጠኛ ነኝ፣ መቶ ፐርሰንት ዘን በጣም ነው የሚያምረው። ደግሞ በሌላ ከለር ቢሰራ ዋው ነው። እንዲህ በነጭ ስለሆነ ፈዛዛ ነው፣ ብዙም እንትን አይልም፣ ብዙም አይስብም። ሰላማችሁ ይበልልኝ የእኔ ምርጦች፣ ከወደዳችሁት ላይክ አድርጉልኝ፣ ሰብስክራይብ፣ ሼር ለሁሉም እንዲደርስልኝ ሼር አድርጉ። አብረን እንማማራለን። በቀጣይ እስከምንገናኝ ትናፍቁኛላችሁ። መልካም ጊዜ ተመኘውላችሁ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። የልባችሁ መሻት ይፈጽምላችሁ እግዚአብሔር ሁላችሁም ያሰባችሁትን ያቀዳችሁትን እቅድ እግዚአብሔር ያሳካላችሁ። የመር ሁሉም ሰው እቅዱ ሀሳቡ ተሳክቶለት ሲል ሁሉም ሰው ስለሚደሰት ሁላችንም እግዚአብሔር ደስታችን ያብዛልን። ሰላም ቤተሰቦቻችን፣ እግዚአብሔር ይጠብቅን፣ ሀገራችን ይጠብቅልን። በስደትም በሀገርም የምትገኙ ሁላችሁም ሁላችሁም ሰላማችሁ ይብዛልኝ።